መጀመሪያ ዳምጠ መጀመሪያ ተወፊ የሚለው ቃል ቴክቶፍ ማለት ነው፣ ሙሉ መውሰድ ማለት ነው ካለ በኋላ ግን ደግሞ ሞትም ይፈለግበታል አሁን በሆሊ ቁርአን ሆሊ ቁርአን የው ለእንቅልፍ የሚጠቀመዋል ይጠቀመዋል ለሞት የሚጠቀመዋል ለእንቅልፍ የሚጠቀመዋል አሁን እዚህ ጋር በሁለት ትርጓሜ ይመጣል። አንደኛው ትርጓሜ አንደኛው ደግሞ ምንድነው መውሰድ አይደለም ያለበዝበስለዚበእና ግን ኮንቴክስቱ የሚናገረው ለሴንስ ኦፍ ዴዝ ነው የሚያወራው፣ ነው ምን ቀረን ደግሞ እዚህ ጋር ኮንቴክስቱ የሚያወራው ሴንስ ኦፍ ዴዝ ነው ያለ አሁን ኦር ቴክን ኢን ፉል ኢት ቴክስ ትሪ ፎርምስ ይላል። ሦስት ፎርም አለው። አንደኛው ደ ፈርስት ቱ ቴክ ኢን እስሊፕ በእንቅልፍ ማለት ነው። ደ ሰከንድ ቱ ቴክ ኢን ዲዝ፣ ደ ሰርድ ቱ ቴክ ደ ሶል ኤንድ ቦዲ ኦልቱጌዘር አይ ይሁዋ። ከዚያ ቀጥላ አንብበው። አሁን እንግዲህ ሦስት እዚህ ጋር ደግሞ ሦስት ትርጉም እንዳለው ይናገራል። አዎ ቀጥታ ደግሞ አንብበው እዚያው ከዚያ

ተርጉሞ ተርጉሞ ጀ ተርጉሞ ተርጉሞ አንዴ ተርጉሞ አይ አብዛኞቹ ስኮላሮች እሺ፣ አብዛኞቹ ይህንን ቃል ሙተወፊካ የሚለውን ቃል ኢን ደ ቨርስ አንደር ስተዲ ኦፍ ደ ሲንስ ቴኪንግ ኢን ፉል በሚለው ሲተረጉሙት ይላል። ዚስ ሚንስ ይላል፣ ከዛ ይቀጥላል። በምን ተረጉሙት ነው የሚለው፣ በምን ተረጉሙት ነው የሚለው ቴኪቶፍ በቴኪንግ ኢንፉል በሚለው ተረጎሙት። ቴኪንግ ኢንፉል ማለት ነው ሙሉ መውሰድ ማለት ነው። በሙሉ መውሰድ ማለት ነው። እንደዚያ ቤት ተረጎመ ማለት ነው። እንደዚያ ቤት ተረጎመ ማለት ነው። ዶላሮች ናቸው። አመሰግናለሁ። ቀጨረሰ ነው አሁን እኔ ያለ ያኔ እኮ አሁን እኮ እየጠየኩ ያለሁት ሶስት ሚኒንግ አለው እዛ ላይ መነሳቱን ስለሚናገር ከሞት መነሳቱን ነው የሚያሳየው።

ደግም ያምብላቸው እና ከዛ በኋላ እሱ ይቀጥላል። እንደዚህ ተመከቱ ዜር ፎር አለ ስለዚህም አለ ደ ማጆሪቲ ኦፍ ስኮላርስ አብዛኞቹ ሊቃውንቶች አብዛኞቹ ተመከቱ በእስልምና ውስጥ አብዛኛው ሊቃውንት ዑለማዎቻችን በሙሉ ማለት ነው። ትራንስሌት ደ ወርድ ሙተወፊከ ሙተወፊከ የሚለው ቃል ተተርጉሟል። ተመ ኢንደቨርስ አንደርስቴዲ ኢንተሴንስ ኦፍ ቴኪንግ ኦፍ ቴክኒክ ሴ ቴኪንግ ፉል ሙሉ ለሙሉ ወስዶታል በሚል ተርጉመውታል። ምን በሚል ሙሉ ለሙሉ ወስዶታል በሚል ተርጉመውታል። አራት ነጥብ ጨርሰናል። ስለዚህ ያው አንተ ካመጣሁ ዌብሳይት ራሱ አሳይተናል። ምን አሳይተናል? ኢሳ አለ ሰላም ወደ ሰማይ እንደተወሰደ ደግሞ ተወፊካ የሚለው ቃል ደግሞ ወሳጅህ የሚል ተርጓሜ እንዳለው አብዛኛው ሊቃውንቶች እንደዛ እንደተርጎም አሳይቻለሁ። አራት ነጥብ አሁን ይሄን ያዘውና የአረበኛ ጋር ታጠቃቅም ታውቃለህ፣ በራዘህ ታውቃለህ፣ የአረበኛ ጋር ታጠቃቀም ጨርሰኝ ጨርሰናል። ታውቃለህ፣ የአረብኛ ቃላት አጠቃቀም ማህላዊ ብራዘር ታውቃለህ። አይ እኔ የአረብኛ ቃላት አጠቃቀመን አላውቅም። አንተ የምታውቀው አይመስለኝም። እኔ አልሐምዱሊላህ ስለተማርኩኝ አውቃለሁ። ልንገረህ፣ እሺ። ተመልክት በደንብ ምሳሌ፣ ይሄ መጽሐፍ ይሄ መጽሐፍ ይታያል ብራዘር፣ አታነብበው ግን ዝም ብዬ ላሳይህ፣ ባችለው ላሳይህ። ይሄ መጽሐፍ የሚል ቁርአን ይባላል። ስለ ቁርአን በደንብ አድርጎ የሚያስረዳ መጽሐፍ ነው።

ወሚን ዛሊክ አለ በዚህ መሰረት አለ አሩህ አለ ሩህ የሚለው ቃል አለ ወለደ አላ ውጅ አለ ሩህ የሚለው ቃል እንኳን በጣም ብዙ ትርጓሜ አለው። አለ አያደለ ስለዚህ ሀሳቡ ጀመል እንገ ሀሳቡ በደንብ አዳምጠ በአለመኛ ሰዋሰው መሰረት አንድ ቃል በጣም ብዙ ትርጉም አለ የሚተረጎመም እንዳገባቡ ነው። እንዳገ ምሳሌ ዲን የሚል ቃል ዲን የሚለው ቃል ሁለት ትርጓሜዎች አሉት። አንደኛው ትርጓሜ ምድብ ነው። የድናነ ትርጓሜ ሃይማኖት ማለት ነው። አንደኛው ደግሞ የመልቅ ያማ ማለት አያል። ስለዚህ በአህረመኛ ኮንቴክስት የምንተረጉመው አንድ ቃል እንደ አገባቡ ነው እንጂ አንድ ቃል አንድ ትርጉም ብቻ አደለም ያለው። እሺ ብራዘር፣ ምሳሌ አንተ እንዳልከው ሙተወፊክ የሚለው ቃል ሁለት ትርጓሜ ያለው እሱ ምንድነው? አንደኛ ሞትን ያመላክታል፣ አንደኛው ደግሞ መወሰድን የሚያመለክታል አያል። ስለዚህ በአረበኛችን ሰዋሰው መሰረት አንድ ቃል በጣም ብዙ ትርጓሜ አለው። ይሄ መጽሐፍ ሙ ትመከተ እያንዳንዱ ያስቀምጥልሃል፣ እያንዳንዱ የሚለው ቃል እየዘረዘረ እየዘረዘረ ሁሉ በጣም ብዙ ትርጉም እንዳላቸው ያብራራል። ስለዚህ መጀመሪያ እሱም ማወቅ አለብህ። ሙተወፊከ የሚለው ቃል ሁለት ትርጉም አለው። አዎ አለው፣ ሞት በሚል ይመጣል፣ እንዲሁም ደግሞ መውሰድ በሚል ይመጣል። ቁርአን ላይ ምሳሌ ቅድም አሳይተናል፣ ሞት በሚል በጣም ብዙ ቦታ መጥቷል። ስለዚህ አንተ መረዳትልፍ ቁርአንን እንደ አገባቡ ነው እንጂ ዝም ብለህ አንተ በፈለግኩ አይደለም አንተ አረበኛችንም የአረበኛ እውቀት የለህም። ስለዚህ ማድረግ ያለብህ ሊቃውንቶች በተረጎሙት መንገድ እና የአማርኛ ትርጉሞች በተረጎሙት መንገድ መረዳት ነው ያለብህ። ለምን አንተ ኦልሬዲ አችልም አረበኛ አይገባህም። ኮንቴክስቱ ቢገባ እኔ አሁን አረበኛ የሚችል ሰው የሚመጣው አይከራከርም። ለምን የተፈለገበት የተፈለገበት ኮንቴክስት ይገባዋል። እሺ ብራዘር፣ ይሄን ይመስላል። አክቹዋሊ ሰዓቱ ሂዷል። ጁማ ራሱ ሊያልፈኝ ነው ከክላስ

አይ ለምን እኔ እኔ አንድ ካሜራ ላሳየ የተደበቀውን ሌላውንም ቃል ላሳየቁ። እሱ አንዴ ግን መጀመሪያ ክፈትልኝ ያልኩህ ምንድን ክፈትልኝ፣ ካሜራ ክፈትና ሱራ አንድ ክፈትልኝ፣ ሱራ አንድ ቁጥር አራት ክፈትልኝ፣ ሱራ አንድ ቁጥር አራት፣ ቁጥር አራት እሺ ጁማ ያጀማ ከክላስ አሁን የገባሁትና ለዛ ነው ከደረስኩ እንሻላ ግን ቆስቲ ሰግደዋል መሰለኝ። ቁጥር አንድ ቁጥር አራት ምን ይላል? ማስተር ኦፍ ዴ ኦፍ ጀጅመንት ነው የሚለው አንዴ፣ ማስተር ኦፍ ዴ ኦፍ ጀጅመንት ነው የሚለው የምን ተርጉሞ የምን ባለቤት የሚለው ማስተር ማለት ባለቤት ማለት አይደለ? የመጨረሻው ቀን ባለቤት ማለት የመጨረሻው የፍርድ ቀን ማለት እሺ፣ የፍርድ ቀ የሚለው ቃል የገባው ምንድን ነው? ዲ ኦፍ ጀጅመንት ነው የሚለው ዲ ኦፍ ጀጅመንት የገባው የአረበኛ ቃል ምንድን ነው? አረበኛውን ቃል ው ምን የሚል ቃል ነው የገባው እኔ

የከለከለ ነው ዲን የሚለው ቃል እዚህ ጋር የገባው በሚል ነው የገባው። አደለ ማለት ሲገባው ዲን የሚለው ዲን ነው። ዲን ማለትማ እምነት ሃይማኖት ማለት ነው። ዲን ግንእዚ ጋ ምን በሚል ገባ? እዛ ጋ ግን ቂያማ በሚለው ገባ። ማሻላ ነው።

በቀሪ ክፍት እኔ እንደዚህ እላለሁ። ለኩም ዲንኩም ወለየዲን ቁጥር ስድስት ለእናንተ ሃይማኖታችሁ አለላችሁ ለእኔም ሃይማኖት ያለኝ አለ። ሃይማኖት ለሚለው ቃል የገባው ምንድነው? አረበኛው የገባው ምንድነው? ሃይማኖት ለሚለው ቃል ምንድነው የገባው? ኔትዎርኩ በደምብ ቶሎ እየከፈቱ አለ። በቀሪ ክፍት ላለው እዚህ ጋር ዲን የሚለው ማልየውም ለኩም ዲንኩም የሚለው

ማስተማር ከበርኩ ነው። አንዳንዴ ግን አዳምጠኝ፣ አንድ ቃል ሁለት ትርጓሜ ይኖረዋል። ማሊክ የሆሚዲን ማለት የትንሳኤ ቀን የመልቃማ ባለቤት ማለት ነው። ዲን የሚለው ቃል ሁለት ትርጓሜ አለ። እሱ ምንድን ነው? ሃይማኖትና እንዲሁም የመጨረሻ ቀን የሚል ትርጓሜ አለው። አሳየሁ ከቁርአን ላይ ሱረቱል ፋቲሃ ቁጥር አንድ ላይ ምን የሚል ቃል አለ? ማሊክ የሆሚዲን የሚል ቃል አለ። ማሊክ የሆሚዲን ማለት የትንሳኤ ቀን ባለቤት ማለት ነው። ዲን የሚለው ቃል በምን መጣ? በትንሳኤ ቀን በሚል ትርጓሜ መጣ። ሱረቱል ከፊሩ ላይ ደግሞ የእምነት ቃል የሚባል ስለሌለ በቃ መሀላዊ ብራዘር፣ በጣም ይቅርታ። እሺ ብራዘር ቅያማ ብለው ተረጎሙት። አይ በቃ ይቅርታ። እሺ መሀላዊ ጥሩ ስብእና ነው ያለህ፣ ግን ደግሞ ምንም የማንግባባ ከሆነ ታች ላደረግህ። እሺ ብራዘር፣ በቃ እኔ ሰአት ፈጅቼ እያወራሁ ነው ለላቸ። በጣም ደክሞኝ ነው የገባሁት። ወላሂ ደክሞኝ ነው፣ ግን ዝም ብዬሽ ላውራ ብዬ ነው የገባሁት። እሺ እሺ። ስለዚህ እዚህ ጋር ለላቾች ማሳ የፈለግኩት ፖይንት ምንድን ነው፣ አንድ ቃል በአረብኛ በጣም ብዙ ትርጓሜ አለው። እሱም ደግሞ አሳየው ሶቱ ከፊሩ ና ሶቱ ፋቲሀ ላይ መሳይ ዲኒ የሚለው ቃል በብዙ ትርጓሜ መጥተዋል። እንዲሁም ሩህ የሚለው ቃል ሰላት የሚለው ቃል ሰላት የሚለው ቃል አርባ ትርጓሜ ያለው አያችኋል። ስለዚህ አንድ ቃል መተርጎም ያለብን እንደ አገባቡ ነው እንጂ እንደ አንተ እንደፈለግህ ከሆነ ጎግል እንደተረጎምልህ አይደለም። ነው ዋናው ፖይንት ደግሞ ተወፍ የሚለውን ከቅድም እንዳሳየኋቸው ትርጓሜ ሞት ሳይሆን አምላካችን ኢሳን በህይወት እያለ ወሰደው እሱ ላሳይና ከዛ ወጣለሁኝ አይን ጁማ የሚደርስ አይመስለኝም ላሳያችሁ፣ ነግም ሆም ሎጣደፍኛል። ተመልከቱ ተፍሲር ብኑ ከፊር እንደዚህ ይላል